አረንጓዴ ወርቅ ቡናን የሚያመርቱ አርሶ አደሮች ለዓመታት ተስፋ አስቆራጭ ሁኔታ ረስተው አሁን በሚያመርቱት ልክ እያተረፉ ነው። በጥራትና በብዛት እንዲያመርቱ እንደ ውል እርሻ በሚመስል እየሰሩ ነው። የሁለቱ ጉጂ ዞን ቡና አምራች አርሶ አደሮች ቡናን በዓለም ገበያ የሚያደርስ ከቀርጫንሽ ኩባንያ ጋር መስራት ከአረንጓዴ ወርቅነት ወደ እንቁነት ተሻግሮልናል ነው የሚሉት። ቡና ማለት አረንጓዴ ወርቅ አልፎ እንቁ ነው። ለኛ ቡና ማለት የጀርባ አጥንታችን ነው። ልክ ኢትዮጵያ ከውጭ ሚኒዛሪ እንደምታገኘው እኛ እዚህ የምናገኘው ደግሞ ከዛ የበለጥ ነው። በጣም ደስተኞች ነን። ከአስቸጋሪ ሁኔታ ሁሉ አውጥተን ነው በስምምነት እዚህ የምንሸጠው እንጂ ለነጋዴዎች አይደለም የምንሸጠው። ከቅርጫንሼ ጋር መስራት ሳይጀምሩ የጉጂ ቡና ልዩ ጣዕሙ በአለም ገበያ የማይታወቅ የነበረ ነው። ያመረቱትን ለመሸጥ ረጅም መንገድ መጓዝ የነበረ ለዚያውን፣ በገዢው መልካም ፍቃድ ላይ የተመሰረተ ከልፋታቸው በተቃራኒ ይሸጡ የነበረ ነው። የነበረው ልፋታቸው አሁን በመቀየሩ የተሻለ ህይወት መምራት ማብራት ላይ ናቸው። ቡናቸው ልዩ ጣዕም ሆኖ በዓለም ገበያ ዋጋ እየተጤነ በጭማሪ ዋጋ ስለሚሸጥላቸው ቡናችን የትም እንደፈለጉ ወስደው እየሸጡ ሲጫወቱበት የነበረው ጥራቱ የሚጓደልበት ጊዜ ቀርቶ፣ በቅርባችን ያላለፉት ቡናችንን መሸጣችን ገንዘብ ወዲያውኑ እናገኛለን። የምንወስደው ብርም ክብር ያለው ነው። ብሪ ከበጀቀት ዱረት በፊት እዚህ የሚመረተው ቡና ዋጋ የለውም። በዚህ ምክንያት ብዙ ሰው ነቅሎ አጥፍቷል። ከ2003 እስከ 2004 አካባቢ ቡና ሶስት ብር ነበር። ይህ ተቋም ከመጣ በኋላ አስር ብር አደረገው። አርሺ የጉጂ ቡና በራሱ ጣም በዓለም ገበያ ላይ ተፈላጊነቱ እየጨመረ መምጣቱ አርሶ አደሮቹ አሁን ልፋት ብቻ ሳይሆን ውጤትም እያገኙበት መሆኑን የሁለቱ ዞን ኃላፊዎች ይጠቅሱታል። ከአርሶ አደሮች ጋር የሚሰሩ ተቋማት ወደ ስፍራው መምጣት ማዘውተራቸው የተሻለ ዋጋና ጥራትም እንዲጨምር አስችሏል። በጥራትም ጥሩ ውጤት አለ። ደረጃ አንድ ደረጃ ሁለት ላይ ነው። የዚህ የዞናችን ቡና ምርት ጥሩ ገበያ አለው። ለቀጣዩ ስራ በጣም አርሶ ባላቶችም የሚያበረታታ ውጤት ሆኖ አግኝተናል። የሀገር ውስጥም ሆኑ የውጭ ኢንቨስተሮች በዚህ አጋጣሚ መጥተው እንዲያለሙ ጥሪያችን ነው። ከዚህ በኋላ ቡናችን በብዛት ብቻ ሳይሆን በጥራትም ለገበያ እንዲቀርብ የተሻሻሉ የቡና ዝርያዎችን ካሁን ጀምረን ግንባር ቀደም አርሶ አደሮችንና ባለሙያዎችን በማሰልጠን ጭምር በስራ ላይ እንገኛለን። በዓለም ላይ ቡና ፍጆታ እየጨመረ መምጣቱና በፊት ቡናን በመጠጣት የማይታወቁት ሀገራት ጭምር ተቀላቅለዋል ነው የሚባለው። ይህ ደግሞ የአረቢካ ቡና አምራቿ ኢትዮጵያ እንድትጠቀም ያስቻላት ነው። ቻንሼ ግሩፕ እንደሚለው የቡና ጥራት ላይ ከኢትዮጵያ ኋላ የጀመሩ ሀገራት ልቀው በመጓዝ አርሶ አደሮቻቸውን ኑሮ አሻሽለውበታል፣ ኢኮኖሚያቸውንም ደግፈውበታል። አሁን ካምፓኒው በአገሪቱ በአርባ ስድስት ማዕከላት ከአንድ ሚሊዮን በላይ አርሶ አደሮች ጋር እየሰራ ይገኛል። በዚህም በኢትዮጵያ ቡና ላይ የላቀ ጥራት ለማምጣት እየተጋ ነው። አገራችን የቡና መገኛ እንደመሆኗ መጠን ዓለም ላይ የተደረሰበትን ቴክኖሎጂ ላይ ተመራምረን ደርሰን ያን ላይ ኢንቨስት አድርገን እስከ አለም ከኛ ኋላ ማብቀል ጀምረው የቡና ደረጃን ከኛ ላይ የወሰዱ ሀገራት ከኛ ኋላ የጀመሩ ናቸው አብዛኞቹ። እዛ ደረጃ ላይ እስክንደርስ ድረስ ስራችንን በርትተን በዚህ ሴክተር ላይ እንቀጥላለን ማለት ነው። ቅርጫን ሼ ግሩፕ በአካባቢ ቴክኖሎጂን እያላመደ አዳዲስ የቡና ዝርያዎችን እያዘጋጀ ለአርሶ አደሮች ማከፋፈሉ በሄክታር የሚገኘውን ቡና ምርታማነቱን እየጨመረ መሆኑን ታይቷል። በቀጣይ ቡና ላይ ከሚሰሩ ባለሃብቶች ጋር በመተባበር ጥራት የማሳደግ ስራ ይጠናከራል ነው የሚሉት የሁለቱ ዞን የመንግስት ኃላፊዎች። ጉድነት ነከሰት በእኛ ዞን የአርሶ አደሩን ኑሮ በፍጥነት እያሻሻለ ያለው የቡና ልማት ነው። ይህ በጥራት ከማምረት ጀምሮ እስከ ገበያ ድረስ አርሶ አደሩ ግንዛቤ ወስዶ እየሰራ በመሆኑ ውጤት እያመጣ ነው። ከራ ጋር እንደባጅራቸው በአሁኑ ሰዓት ጥሩ ምርት የሚያስገኙ ምርጥ የቡና ችግኞችን እዚሁ ከዞናችን ጉረባች ያለው ጉረባች ዞን ምዕራብ ጉጂ ላይ አባያ ገላና ላይ ያለውን የምርጥ ዘርድርያ ለሶ በኢትዮጵያ ቡና ከጥላ ውጭ መመረት እንደሚችል ለዚያውም በሄክታር 62 ኩንታል እንዲያስገኝ ተችሏል። ቴክኖሎጂውን በኢትዮጵያ ጉጂ ላይ ያስተዋወቀው ኩባንያ በሄክታር ላይ የሚተከለውን ቡና ቁጥርንም እንዲጨምር አስችሎታል። ዓለም ላይ እየጨመረ ላለው የቡና ፍላጎት በአቅርቦቱም ለመድረስ በብዛትም ማምረት ይጠይቃል። የቅርጫንሽ ግሩፕ ቡና ለሀገሪቱ የኢኮኖሚ ድርሻውን የበለጠ እንዲሰጥ ለማስቻል በሄክታር በብዛት ማምረቱ ወቅቱ የሚጠይቅ ስራ ነው ይላል። የተለመደ የነበረው አንድ ሺ ሁለት መቶ አንድ ሺ ሶስት መቶ ነበረ ሲተከል የነበረው የቡና ችግኝ አሁን ላይ ግን እኛ እንደ ድርጅት አምስት ሺ ስድስት መቶ ደርሰናል። የአርሶ አደሮቻችንንም እንደዚሁ በማሻሻል ወደ ሁለት ሺ አምስት መቶ እስከ ሶስት ሺ ፐር ሄክታር እንዲተክሉ ምክር እየሰጠን እየደገፍን ነው የምንገኘው።